ቤተሰብ ብዙ ተስፋዎችና አዲስ ነገሮች አሉ። ዛሬ ሀይምና ብሩኬ የሚፍታህ ነገሩን ለመፍታት በአንድ ላይ መጥተዋል። ላይክ ና ሸር በማድረግ ቪዲዮ ሙሉ ለመስማት ሞክሩ። በመጀመሪያ ብሩኬን እያለማድነቅ ንፉግነት ነው። ድምፃችንን ሰምተህ ቪዲዮችንን አይተህ መልስ ስለሰጠህ በጣም እናመሰግናለን። እኛም የምንጠብቀው ካንተ፣ እባክ ብሩኬ ወጥተህ የሆነ ነገር በል እያለን ቪዲዮ ስንሰራ የነበረው ስምህን ታግ ስናረግ የነበረው ይህንን መልስ ካንተ ጠብቀን ነበር። እውነቴን ነው የምላችሁ፣ እንደ ዛሬ አኩርቶኝ አስደስቶኝ አያውቅም። ለገባው ሰው በደንብ ይገባዋል። ዛሬ የተናገራቸው መጀመሪያ ላይ አይታችሁ ከሆነ አንደኛ ደረጃ እናንተ ውጭ ላይ ያላችሁ የብሩኬ ደጋፊ ነን የሚሉትን እንዳይከፋቸው የሆነ ለነሱ ስሜት ተጠንቅቆ ነገር ግን ደግሞ ሀይሚዬን መስደብ እንደሌለባችሁ ሀይሚን መንካት እንደሌለባችሁ። እኔን ትወዱኛላችሁ፣ ታደንቁኛላችሁ፣ አመሰግናለሁ። ግን ደግሞ በእኔ ስም ሀይሚ እንድትሰደብ በእኔ ሰበብ ሀይሚ እንድትረገጥ አልፈልግም። ከዚህ በኋላ ሀይሚዬን እንድትሰድቧት አልፈልግም። ከዚህ በኋላ እዚህ ጋር ይበቃል በማለት ነው መልስ የሰጠው። እንደዚሁ ምክንያታቸውን ተናግሯል። ሀይሚን የሚሰድቧ ሰዎች ወይንም ደግሞ የብሩኪ አድናቂዎች አንተንም ስለሚሰድቡ ነው የሀይሚ አድናቂዎች አንተን ስለሚሰድቡ ነው እኛም የምንሰድባቸው ብለው መልስ ሰጥተውኛል፣ በውስጥ አውርቻቸው። ነገር ግን እነሱ እኔን መሳደብ ከፈለጉ ይስደቡ፣ እናንተ ግን ሀይሚን አትስደቡብኝ እባካችሁ ብሎ ዛሬ ተማጽኖ ሁላን ያቀረበላቸው ሲቀጥል አንዳንድ አድናቂ ነን ብለው ያልተገባ ቃላት ለሚናገሩ፣ ዛሬ እንደ ዛሬ ብሩኬ እንደተናገረው ቃላት ለእናንተ ውርደት የለም። እኛ ኮ በህፃንነታችን ህፃን ሆነን ከእናንተ በተሻለ እንናገር ነበር፣ ከእናንተ በተሻለ አስተሳሰብ ነበረን። እናንተ ምን ሆናችሁ ነው? ህፃን ከእናንተ ተሽሎ ይገኛል። እውነቱን ነው። የምር በጣም ያሳፍራል። የምትናገሩት ነገር አንዳንድ ሰዎች አድናቂ ነን ብላችሁ ግን ተገቢ ያልሆነ ቃላት ለምታዋጡ ሰው በጣም ያሳፍራል። ዛሬ በራሳችሁ ማፈር አለባችሁ። ተነገራችሁ፣ እውነቱ ነው የተነገራችሁ። ብሩኬ፣ እኛ ህፃን እያለን ከእናንተ በተሻለ አስተሳሰብም ነበረን መናገርም እንችል ነበር፣ ምነካችሁ ብሎ ነው ዛሬ የተናገረው። እንደዚሁም ደግሞ አንዳንድ ሰዎች የብሩኬ መኪና ለሀይሜ ለብሩኬ ይከፈል እያላችሁ ነበረ። ዛሬ መልሱን አገኛችሁት። እኔ ራሴን ችዬ የምንቀሳቀስ ሰው ነኝ። ምን እንደምሰራ ማንነቴን አታውቁም። በቪዲዮ ስመጣ ብቻ ነው የምታውኝ እንጂ ተጨማሪ ስራዎች ምሰራለሁ። ከፈለጋችሁ አይደለም ለሀይሚ መኪናዬን ላካፍር ቀርቶ ለራሷ ለሀይሚ በስጦታ መልክ መኪና ልገዛላት እችላለሁ። እናንተም ካስፈለጋችሁ ለእናንተ መኪና የመግዛት አቅም አለኝ። ወዴት እየሄዳችሁ ነው? እቃ ክፍፍል የምትሉትስ የት ያያችሁትን እቃ ነው? እኔ ስጦታ ብዬ ሰጠዋት እንጂ እንዴት ነው ባደራ መልክ እቃ አስቀምጭልኝ ብዬ አይደለም እሷ ጋር ያስቀመጥኩት። እውነት ዛሬ ብሩኬ የተናገራቸው ነገሮች እንዴት እንዳስደሰተኝ ስጠብቀው ነበር። ጠዋት ራሱ ቪዲዮ ሰርቻለሁ። ብሩኬ ወጥተ የሆነ ነገር በል የሆነ ነገር ተናገር። ባንተ ስብ ሀይሚ መረገጥ የለባትም ቤተሰብ መሰደብ የለበትም አቃለ ኮ። እዚህ ጋም ደግሞ የሀይሚ የብቻዋ ደጋፊነን የሚሉ ሰዎች አሉ፣ ብሩኬን የሚሰድቡ የሚረግጡ አያቷ ብዙ ጊዜ ተናግራለሁ። ብሩኬ ሲሰደብ ሃይሚ አትወድም፣ ሃይሚ ስትሰደብ ብሩኬ አይወድም ይከፈዋል። ዛሬ ብሩኬ በትትና የእናንተንም ስሜት ጠብቆ ነው የተናገረው። ግን ደግሞ ልክ ልካችሁን የነገራችሁ ይገባችኋል። ምክንያቱም እናንተ የምትናገሩት ነገር ተገቢ ስላልሆነ ከአንድ ሕፃን እንኳን አይጠበቅም። ሕፃን ከእናንተ የተሻለ ማውራትም ማሰብም ይችላል ነው ያላችሁ። ከገባችሁ ማለት ነው። እራሳችሁን ተንከባከቡ እናት ልትሆኑ ትችላላችሁ። ልጅ ካላችሁ ለልጃችሁ ጥሩ ስነ ምግባር እንዲኖረው ወይም ጥሩ ህይወት እንዲኖራችሁ ህይወታችሁን አስተካክሉ። እውነቱን ነው። እናንተ ህይወታችሁን ሳታስተካክሉ ሰው ህይወት ገብታችሁ ስታወቁ፣ ብሩኬ ግን ነገራችሁ። እኔም በተሻለ ለእናቴም ለራሴም ብቁ ነኝ፣ በወጣትነቴ ስኬታማ ነኝ እንኳን አይደለም ለእኔ ለሀይሚ ለእናንተም የሚተርፍ ሀብት መኪና መግዛት እችላለሁ ሀብት አለኝ በቃ ስለ እቃ ክፍፍል ምናምን የምተዋሩ ሰዎች ጤነኛ አይደላችሁም ግን እኔ ኮ በጣም ነው ያሳዘናችሁኝ የምር በጣም ነው የተናደድኩባችሁ ሁላ ማለት ነው ለዛም ነው ጠዋት ጀምሬ ቪዲዮው ላይ ካርጉ ብሩኬ ጋር እንዲደርስ እያልኩኝ የነበረው። ብሩኬም ደግሞ ያው በሚገርም ሁኔታ ቪዲዮችን የሰራ ነው። እኔ ብቻ አይደለም ብዙ ልጆች ሰርተዋል። ብሩኬ ወተህ ተናገር የሆነ ነገር በል እየተባለ ነበር። በሚገርም ሁኔታ ዛሬ አንጀቴን ያራሰው ግን፣ ደስ በሚልም ሁኔታ ደግሞ የአድናቂውን የኦዲየንሱን ሞራል በጠበቀ ሁኔታ ነው ሲናገር የነበረው። ግን ደግሞ ደጋግሞ እባካችሁ ሀይሜን እንድትሰድቧት አልፈልግም በቃ ከሃይሚ ራስ ላይ ውረዱ። እኔን የሚሰድቡ ሰዎች ይስደቡ፣ ይመቻቸው። የኔ አድናቂ፣ የኔ ደጋፊ፣ የእኔ ተከታይ የሆናችሁ ግን ማንንም እንድትሰድቡ አልፈልግም። ከቻላችሁ እህት፣ ውጭ ሀገር ያላችሁ እራስ በራሳችሁ ተደጋገፉ፣ ተዋደዱ፣ ትልቅ ደረጃ ላይ ድረሱ። ብሎ መልእክቱን አስተላልፏል በጣም ደስ ብሎኛል እውነት እኔ የሚጠበቁት ነገር ነበር ቤተሰብ እኔ ዛሬ በጣም ደስ ብሎኛል ከምታስቡት በላይ ማለት አወራሩ ያለው ስነ ምግባር ትዕትናው ሲቀጥል ደግሞ ለአንዳንድ ግብረ ገብ ንግግር ለሚናገሩ ሰዎችም ልካቸውን ስለነገራቸው ደስ ብሎኛል ከምታስቡት በላይ እውነት እኔ አስር ሀያ ሰላሳ ላይክ ቢገባ ዛሬ ሀይሚ ቤት ገብቼ ላይክ ባረግ ደስ ይለኛል በሶስት ስርጌ ብቻ ነው ላይክ ያደረግኩትኝ እና ስለሚገባን ነው ይሄንን ያልኩትኝ እንግዲህ ያው ሚፍታ ሀይሚን ይዟት መጥቷል ከብሩኬ ጋር ነገሮች መፈታት አለባቸው ልደቷ ስለደረሰ እስከ ልደቷ ባለው ነገሮች ይፈታሉ ተስፋ አንቁረጥ ተስፋ ማድረግ አለብን ሁላ እያልኳችሁ ነበረ ብሩኬም ያው ከሀይሚ ጋር ሲያገኛት ገና ሲገናኙ በጭቅጭቅ ነው ነገሩን የጀመሩትኝ ምን ታይኛለሽ አላት ብሩኬ ሀይሚ ደግሞ ተናደደች ያየችማኮ ስለናፈቃ ነው ብሩኬ ይሄ ጥያቄ አለው እንዴ ይሄኮ ምንም ጥያቄ የለውም መልስም የለውም ጥያቄም የለውም። ሲቀጥል ያው ነገራችሁ አለው ቀደም ባለው ቪዲዮ የሃይሚ የመለሰችው ስጦታ በሙሉ ፍጼ ጋ ነው፣ ምክንያቱም ለሃይሚ ስለሚመለስላት። ሃይሚም እንደዚህ የሚያነጫ ንጫት ብሮኬን ስለምትወደው ነው። በቃ ሌላ ምንም አዲስ ነገር የለም። ስለምትወደው ብዙ ጊዜ ስለማይደዋወሉ አይደዋወሉም፣ ስለሚነፋፈቁ ሲገናኙ። ታውቃላችሁ የሆነ ሰው ናፍቋችሁ ስታገኙ ጥምጥም ብላችሁ ማቀፍ ትፈልጉና ግን ደግሞ ያ ነገር አልሆን ስላችሁ፣ ሀይሚ ያ ነገር ነው የሚያነጫነጫት እንጂ ሌላ የተለየ ነገር አይደለም። እውነት ለመናገር ብሩኬ በጣም የሆነ እንዴት ብዬ ድንጋያችሁ፣ ቀዝቅዝ ብሏል ንዴቱ ብዙ ነገር በቃ ቀርቷል፣ ትቶለታል። እንዲያውም ከሀይሚ ጋር ታዲያ አንቺ እንደዚህ እየተነጫነጭ ኦር ደግሞ እንደዚህ እዮሽ እንዴት ነው ነገሩን የምንፈታው ሁላ ያላት ነበረ። ሀይሚን እንደዚህ ያደረጋት ነገር ያው ታውቃላችሁ ዳኒ ያሳያት ፎቶ ወይንም ቪዲዮ አይ ነው ለእኛም ግልጽ አልሆነልንም። ያ ነገር ነው እንደዚህ እያደረጋት ያለው እንድትጨቃጨቅ፣ የሆነ ብቻ በአጠቃላይ የሆነ አሁን ያለችበትን ነገር እየሆነች ያለችው አንደኛ ከኦዲየንስም የተጣለባት እንትን ነው ቃላት ነው የቃላት ውርወራ ነው ሲቀጥል ደግሞ ዳኒም ያቀናበረላት ነገር ነው ብሩኬም ደግሞ ብዙ ነገሮችን እንዳያችሁት ነው ቤተሰብ ምንም ነገር የሆነ ዙሪያ ጥምጥም ነገር አልወሰደም ዳኒ ጋር ለምን ሄድሽ አላለም ማለት አንቺ እኮ ዳኒ ጋር ሄደሽ ነበር በዛም እኮ መጣላት ፈልግ ነበር ምንድ ነው መጣላት እችል ነበር ከአንቺ ጋር ግን አላደረግኩትም ነው ያላትኝ በዛት ሀይሚ በጣም ተናደደች እንዴ ከዳኒ ጋር ትጠረጥረኛለህ እኔ ከዳኒ ጋር የምጠረጠር ሰው ነኝ እንዴ በቃ ብርኬ ባጭር አማርኛ እኮ እመነኝ ዝም ብለህ እመነኝ እና ሁሉንም ነገር ተውና ታረቀኝ እያለች ነው ሀይምዬ እኔ እነዚህ ልጆች ማለት ነው ሁለቱንም እስር እጃቸውን፣ ኧረ ምንም ማሰር አያስፈልግም። ብቻ ሁለቱንም የሆነ ትንሽዬ ክፍል አስገብቶ ቁልፍ ማድረግ ነው ለሁለት ሰዓት። ከዛ በኋላ ተጨቃጭቀው ምንም ብለው ምንም ብለው ይወጣላቸውና በሩን ስከፍቱ ተቃቅፈው ነው የምታገኟቸው። የምድሬ ነው ምላቸው። ዛሬ እኮ ሚፍታህ ትናንትና ከፍፄ ጋር ነበሩ ዛሬ ደግሞ ከሚፍታህ ጋር ማለት ነው። ግራ ገብቶት እኔ ላጣላችሁ ነው ወይንስ ላስታርቃችሁ ነው ያመጣዋችሁ ብሎ ግራ ገብቶት በመሀል ቆሞ ወይንም ተገርሞ ኦር ደግሞ ጭቅጭቃችሁን ጨርሱ ብሎ ጎን ላይ ነው የቆመው። መጨቃጨቅ ወይም ደግሞ የሆነ አላደለ ፍቅረኛ መሸት ሆኑ ስትጨቃጨቁ በቃ እውነተኛ ፍቅር እንደዚህ ነው፣ በነገራችን ላይ ማለት ነው። እውነተኛ ፍቅር ካልሆነ ምን ይሆናል? የራስህ ጉዳይ የራስሽ ጉዳይ። እስከ እስከ ይረሳሳሉ በቃ እስከ እስከ መጨረሻ ማለት ይረሳሳሉ። ትዝም የሆነ ቸክም አይደራረጉም። እውነተኛ ፍቅር ካልሆነ ማለት ነው ግን እውነተኛ ፍቅር ሲሆን የሆነ ሰዓት ትጣላላችሁ፣ የሆነ ሰዓት ትታረቃላችሁ፣ የሆነ ሰዓት ትጨቃጨቃላችሁ። የማያጨቃጭቀው ነገር ያነታርካችኋል። ምክንያቱም ይህ ፍቅር ነው። በቃ አእምሯችሁ ላይ የሚፈጠር ነገር ነው። ቤተሰብ እሪል ነው፣ ህይወት ነው። ብዙዎቻችሁ ፍቅር ውስጥ ያላችሁ ታቆታላችሁ፣ የሌላችሁ ደግሞ ፍቅር ሲዛችሁ የዛን ሰዓት ኦኬ፣ ሀይሚና ብሩኬ ለካ እንደዛ የሚሆኑት ሀይሚን እንደዛ ምን ሆኖ ለካ ይሄ ነገር ገጥሟት ነው ብላችሁ እንድታስታውሷት ይሄው ይህን ቪዲዮ የምትመለከቱ አስታውሱ ፍቅር ውስጥ ስገቡ ማለት ነው እኛና ያለ ነገር ነው አዲስ ነገር አይደለም ሀይ እንደዛ የሚያደርጋት ስለምትወደው ነው ብሪኬም ደግሞ እያዘገ ማለት ስትሄድ ማለት ነው ቦስ አምጣት አትሄድ ላውራት እያለ ነበር አሁ ነፍቆቱን ይጨርስ እንጂ ቦስ ምንድን ነው ሀይ ሚንገፋፍታ ይዛት የምትሄደው ለማን ነው ኒስ ቤተሰቦቼ ያው አሁን ከዚህ በኋላ ሶሻል ሚዲያ ላይ መጥተው የሚጨቃጨቁ ነገር አይኖርም ብሩኬ ና ሀይሚ በውስጥ ነገሩን ይፈታሉ ይጨርሳሉ። ከዛ በኋላ ወደ ሶሻል ሚዲያ ላይ ይመጣሉ። ከዚህ በኋላ ነገሩ አብቅቶለታል። ገባችሁ አይደለም? በቃ ብሩኬ ምንም ብሩኬ ጋር ምንም የለም። ሀይሚ ጋርም ትንሽ ያልተጣሩ አንዳንድ ነገሮች አሏትኝ ማለት ስላችሁ እልህ ያስገባት ብሩኬ አሁን ወይ ቸኮሌት ወይ አበባ ይዘደ በቃ ይቅርታ ብለህ የሆነ ጥምጥም አድርገህ ቅፍ ብታደርጋት ነገሩን ሁሉ ተረሳው ነበረ። በቃ ተረሳዋለች። ምንም አሚሮ ውስጥ ያለ ነገር የለም። አፋ ላይ የሆነ ነገር ስላለ ብቻ ነው ሀይ የምትናገረው እና ነገሩ ይፈታል። ቤተሰብ ላይክ፣ ና ሼር ሰብስክራይብ እያደርጋችሁ ተቀላቀሉ። ሀሳባችሁን ኮሜንት ላይ አስቀምጡልኝ። ሁልጊዜም እንደምለው ምክንያቱም እነ ሀይሚ እነ ብሩኬ ሊያዊት ይችላሉ። አጋጣሚ ነው ስላችሁ አሁን ስደተናደረች ምናምን ሊሆን ይችላል እንጂ አንዳንድ ማለት ማንም ሰው ፎቶ ተለጥፎ ተሰርቶ ስሙ ታክ ተደርጎ ይደርሰዋል። ገባችሁ አይደለ? እነሱን አንድ ሚያረግ ሁለቱን አንድ የሚያረግ ነገሮችን አላደን በቀባማት የሚወድን ኦዲንስ አለ ለካለኛ የሚያስብልን አለ ለካ፣ ከዚህ ኮሜንት ከኮሜንት ራሱ ብዙ ነገር ይማራሉ። ኦር ደግሞ ብዙ ነገር ያስተምራቸው ወደ ሕይወታቸው ነገሩ እንዲስተካከል ራሱ ይሆን አልገባቸው አይደል? እኛ በምናረጋቸው ነገር ነው እነሱ ሊጣሉ የሚታረቁም የሚችሉት። ከዚህ በፊት በጣም ብዙ ጊዜ ብያለው፣ ቫሊ አለው። ስለዚህ መልካም ኮሜንቶችን በማስቀመጥ ምክራችሁን ለግሱ እያልኩ ወዳችኋለው። ፋሚሊ ፕላስ አብራችሁን ስለቆያችሁ አመሰግናለውኝ። ባባይ